በጤናው ዘርፍ የተሻለ አገልግሎት መስጠት እንዲቻል የማህበራዊ ተጠያቂነት ስትራቴጂ ሊተገበር መሆኑን የአማራ ክልል ጤና ቢሮ አስታወቀ። ቢሮው የማህበራዊ ተጠያቂነት ስትራቴጂ ሰነድን አዘጋጅቶ ከክልል ለመጡ የዞንና የወረዳ ጤና ባለሙያዎችና አመራሮች ትውውቅ አድርጓል። ሰለሞን ዘመኑ በአማራ ክልል በጤናው ዘርፍ የሚሰጡ አገልግሎቶችን የበለጠ ለማሻሻልና ለማሳደግ የሚያስችሉ ተግባራት እየተከናወኑ ሲሆን የማኀበራዊ ተጠያቂነት ስትራቴጂን መተግበርም አንዱ ነው። ይህ ስትራቴጂ ማኅበረሰቡን አሳታፊ ያደረገ ዘርፉን የማዘመን አገልግሎትን የማሳደግና ተጠያቂነትን የማስፈን ስትራቴጂ ሲሆን በክልሉ በጤናው ዘርፍ እየተተገበሩ የሚገኙ ማሻሻያዎችን የበለጠ ውጤታማ ለማድረግ የሚረዳ ነው የአማራ ክልል ጤና ቢሮ በጤና አገልግሎት ላይ የማህበራዊ ተጠያቂነት ስትራቴጂ ከክልሉ ለመጡ የዞንና የወረዳ አመራሮችና ባለሙያዎች የትውውቅ ሰነድ አዘጋጅቷል። በመድረኩ ንግግር ያደረጉት የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ በዓለም አቀፍ ደረጃ የተቀመጡ መለኪያዎችን በማሟላት የተሻለ አገልግሎት ለመስጠት በስትራቴጂ ደረጃ ባይሆንም ሲሰራበት እንደቆየ ገልጸዋል። የማህበራዊ ተጠያቂነትን ስናስብ የጤና ስርዓቱን የማይበገር ለማድረግ ጤና ተቋማት የሚሰጡትን አገልግሎት ጥራትና ፍትሐዊነት ለማሻሻል የጤና ሙያተኞቻችን አሁን ካሉበት የአገልጋይነት ስሜት ወደ ተሻለ የአገልጋይነት ደረጃ እንዲሸጋገሩ ለማድረግ አንዱና ወሳኙ ማህበራዊ ተጠያቂነትን የሚያስከትል ስትራቴጂ ያስፈልገናል ተብሎ እንደ ሀገር ተነድፎ እኛም እንደ ክልላችን ቀደም ሲል ባሉት አመታቶች ጭምር የማህበረሰቡን ተሳትፎና ባለቤትነት በጤና ሴክተር አገልግሎት አሰጣጡ ላይ ለማሻሻል ብዙ ሙከራዎችን ማድረግ ብቻ ሳይሆን ብዙ ውጤቶችም የተመዘገቡበት ነው። የማህበረሰብ አስተያየት ምዘና አገልግሎት አሰጣጥና የእርካታ ደረጃ ግምት ውስጥ ገብቶ ሲሰራ መቆየቱን የገለጹት ቢሮ ኃላፊው አሰራሩን በስትራቴጂ ቀይሮ መስራት ያለውን ጠቀሜታ አስረድተዋል። በተደራጀ አግባብ ደግሞ በስትራቴጂ ቀይሮ መስራት አንድም ለክልላችን ያለው ፋይዳ በተለይ ለማህበረሰባችን አገልግሎት አሰጣጡን ከማዘመን አኳያ፣ ተጠያቂነት ስርዓትን ከማስፈን አኳያ፣ እንዲሁም ደግሞ እስካሁን ተደራሽ ያላደረግናቸውን አገልግሎቶች ለመድረስ፣ እንዲሁም ደግሞ ጥራታቸውን ያልጠበቁ ፍትሐዊነታቸውን ያልጠበቁ አገልግሎቶቻችንን ለማሻሻል ትልቅ አስተዋጽኦ ያበረክታል ተብሎ ይጠበቃል። በክልሉ ጤና ቢሮው የመልካም አስተዳደር ሪፎርም አስተባባሪ አቶ ፈንታውን ብርሃኑ በበኩላቸው በጤናው ዘርፍ የማህበራዊ ተጠያቂነት ስትራቴጂን መተግበር የተሻለ ውጤትን ያስመዘግባል ብለዋል። ከዚህ በፊት የወጡ ዶክመንቶች አሉ። የማህበረሰብ አስተያየት ምዘና የሚባል አለ፣ ኮሚኒስኮ ካርድ ጂጂአይ የሚባል አለ፣ ጉድ ጎቨርናንስ ኢንዴክስ እንዲሁም የማፕስ የሚባል አለ፣ ማኔጀራል አካውንታቢሊቲ። እነዚህን ማገዣ ነው ይሄ ዶክመንት። ስለዚህ ይህን ኢምፕልመንት የምናደርገው ከዚህ በፊት የወጡትን ዶክመንቶችን ተግባራዊ እንዲሆን ነው የምናደርግበት ማሳለጫ ነው። የማህበራዊ ተጠያቂነትን ሀሳብ በማብራራት የመወያያ ጽሑፍ ያቀረቡት በጤና ሚኒስቴር የተቋማዊ ለውጥ አማካሪ አቶ አንለይ ደሴ ስትራቴጂው በፌዴራል ደረጃ ትውውቅ የተደረገለት ሲሆን በአማራ ክልልም እንዲተገበር እየተሰራ መሆኑን አብራርተዋል። ማህበራዊ ተጠያቂነት ማለት አገልግሎት ሰጪ አገልግሎት ተቀባይና የሚመለከተው ሎካል ገቨርንመንት ወይም መንግስት ሶስት ዋና ዋና አካላት በጋራ ሆነው ስለሚሰጠው በሚሰጠው አገልግሎት ላይ የሚያደርጉት የጋራ ምክክልና የሚያመጡት ለውጥ ማለት ነው አተገባበሩ ውጤታማ እንዲሆን የባለድርሻ አካላት ሚና መታከል ይኖርበታል ብለዋል